ሰላም ሰላም የተከበራችሁ ተመልካቻችን እንዴት አድራችሁ? ለዛሬ የዘላቸው የቀረውን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን ትናንት በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል በኤምሬስ ከፓሪስ ሴንት ጀርመን ጋር አድርገው ነበር። ስለ ጨዋታው ሰፊ መረጃ ይዘንላችሁ ቀርበናል። ዛሬም ቀጥሎ የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታ እንግዲህ በሉዊስ ኮምፓኒ ስታዲየም ባርሴሎና ከኢንተር ሚላን ጋር ጨዋታቸውን እያደርጋሉ። ስለ እነዚህ ሁለት ጨዋታዎች አንዳንድ መረጃዎች ወደ እናንተ የምናደርስ ነው የሚሆኑ እስከ መጨረሻ አብራችሁ እንድትቆዩ በክብር እንጋብዛለን። በቀጥታ ወደ መረጃው ነው የምንሄደው። ትናንት በኤምረስ ስታዲየም አርሰናል ከፓሪሲን ጀርመን ጋር ጨዋታቸውን አድርገው ነበር። እጅግ ማራኪ ጨዋታ ጥሩ ጨዋታ ነበር። እንግዲህ ስለዚህ ትናንትና አርሰናል በፓሪሴን ጀርመን አንድ ለዜሮ ተሸንፎ ወጥተዋል። ስለዚህ ፓሪሴን ጀርመን በጥሩ እንቅስቃሴ በጥሩ የጨዋታ መንፈስ ትናንት አርሴናል ማሸነፍ ችለዋል ማለት ነው። በሁለቱም በኩል የነበሩ አሰላለፎች ስንመለከት በአርሰናል በኩል ዴቪድ ራያ በግብ ጠባቂነት ዊሊያም ሳሊቫ፣ ጃኮብ ኪዌር፣ ጁሪየን ቲምበር እንዲሁም ማይልስ ሉዊስ ከሊ በተከላካይ መስመር ማርቲን ኦዲጋር፣ ዴክላን ራይስ እንዲሁም ማይክል መሪኖ በአማካይ መስመር ትሮሳርድ እንዲሁም ማርቲኔሊ እና ሳካ በአጥቂ መስመር በአራት ሶስት ሶስት አሰላለፍ ነበር ወደ ሜዳ የገቡ ትናንት አርሰናሎች በ ቶማስ ፓርቲ አለመኖር ምክንያት እንግዲህ ማይክል መሪኖ ወደ ኋላ ተመልሶ እንዲጫወት እንግዲህ በአማካይ መስመር እንዲጫወት ተገደዋል ትናንትና። ስለዚህ አርሰናል በዚህ አስተላለፍ ገብተው በ83 ኛው ደቂቃ ጁሪየን ቲምበር የተወሰነ ጉዳት ስለተሰማው በዋይት ተክተው እንግዲህ ማስወጣት ችለዋል። በ91 ኛው ደቂቃ ማርቲን ኦዲጋርድ በማስወጣት ኢታንዋኔሪ ማስገባት ችለዋል። እነዚህ ቅያሪዎች ብቻ ነው ያደረጉት እንግዲህ አሰልጣኝ ማይክል አርቴታ እንግዲህ አርሰናል ደጋፊዎችም የዘገየ ቅያር ሲሉ እንግዲህ ትናንት ያደረገው አርቴታ ቅያር እንግዲህ እየተቹት ይገኛሉ። አንድ ለዜሮ እየተመራ ሁለት ቅያር ብቻ ነው ያደረገው በ83 እና በዘጠና አንደኛው ደቂቃ እንግዲህ ይህ ለማይክል አርቴታ እንግዲህ እያስወቀሰ ነው የሚገኘው። በፓሪስ ሴንት ጀርመን በኩል ጃንሉጂ ዶናሩማ እንግዲህ ግብ ጠባቂ ነው። ኑኖ ሜንዴዝ፣ ፖቾ፣ ማርኪነስ እንዲሁም አሽራፍ ሀኪሚ በተከላካይ መስመር ፋቢያን ሪዝ፣ ጆ ኔቬስ እንዲሁም ቪቲንሃ በአማካይ መስመር ኦስማን ዴምቤሌ፣ ዲዜር ዱ እንዲሁም ክቪሻ ክቫራሽ ኪልያ በአጥቂ መስመር በአራት ሶስት ሶስት አስተላለፍ የገቡ ተጫዋቾች ናቸው። ኦስማን ዴምቤሌ ትናንት ትንሽ ጉዳት አጋጥሞታል። በሰባ ደቂቃም በብራድሬ ባርኮላ ተቀይሮ ከሜዳ ወጥተዋል። ዲዘር ዱም በጎንዛሎ ራሞስ በሰባ ስድስተኛው ደቂቃ በሰማንያ ዘጠነኛው ደቂቃም ጆ ነቪየስ በዋየር ዛይር ኤሚሪ ተቀይሮ ከሜዳ መውጣት ችለዋል። ስለዚህ በፓሪሴን ጀርመን በኩል በሰባ ሰባ ስድስተኛ ና ሰማንያ ዘጠነኛው ደቂቃ ሶስት የተጫዋች ቅያሪን ማድረግ ችለዋል። እንግዲህ እዚህ ጋር እንደምንመለከተው ሰምተው ፓሪሴን ጀርመን እየመሩ ሶስት ቅያሪዎችን ማድረግ ችለዋል። ከአርሰናል በፊት አርሰናል አንድ ለዜሮ እየተመሩ እንግዲህ በሰማንያ ሶስተኛው ደቂቃ ነው እንግዲህ ተከላካይ በተከላካይ ቅያሪ ያደረጉት። ስለዚህ ማይክል አርቴታ በትናንትናው ጨዋታ ባደረገው የቅያሪ የተጫዋች ቅያር እንግዲህ እጅግ እጅግ በአርሰናል ደጋፊዎች እያስወቀሰው ነው የሚገኘው። በአራተኛው ደቂቃ ክቪዣ ክቫራሽክሊያ ያሻገርለት ጓል ኦስማን ዴምቤሌ በቀጥታ ወደ ግብ መጥተው በማስቆጠሩ እንግዲህ አርሰናሎች አንድ ለዜሮ እየተመሩ እንግዲህ ለእረፍት መውጣት ችለዋል። በመጀመሪያው አጋማሽ ስንመለከት ፓሪሲን ጀርመን ፍጹም ፍጹም የኳስ ቁጥጥር የበላይነት አሳይተው ነበረ። ስለዚህ በዚች በአራተኛው ደቂቃ በተቆጠረችው የኦስማን ዴምቤሌ ግብ ለእረፍት መውጣት ችለዋል፣ ከኳስ ቁጥጥር ብልጫ ጋር ማለት ነው። ስለዚህ ከእረፍት በኋላ ደግሞ አርሰናል የተወሰነ ማሻሻል በማድረግ እንግዲህ ጥሩ እንቅስቃሴ አድርገው ነበር፣ ጥሩ ኳሶችም ሞክረው ነበር። ጆን ልጂ ዶናራማም እንግዲህ ሊያመክንባቸው ይችለዋል። ማይክል ሞሪኖም ግብ አስቆጥሮ ነበር፣ በኦፍሳይት አቋቋም ስለነበር እንግዲህ ግቡን በቪኤአር ታይቶ እንግዲህ ሊሻር ይችለዋል። በኦፍሳይድ ቴክኖሎጂም እንግዲህ ታይቶ ኦፍሳይድ መሆኑን ከተረጋገጠ በኋላ ነው እንግዲህ ይህ ግብ እየተሻረው ማለት ነው። የበጨዋታው እንግዲህ ከረፍት በኋላ አርሰናሎች ጥሩ የመልሶ ማጥቃት እንቅስቃሴ አድርገው ነበር። ነገር ግን ሊሳካለው አልቻለም ሊሳካላቸው አልቻለም፣ ግብ ማስቆጠር አልቻሉም። እንግዲህ ከጨዋታ በኋላ የነበሩ አንድ አንድ ቁጥራዊ መረጃዎችን ስንመለከት አርሰናል 43 የኳስ ቁጥጥር 43 ፐርሰንት ነበራቸው። ፓርሴን ጀርመኖች 57 ፐርሰንት የኳስ ቁጥጥር ነበራቸው። የኳስ ሙከራ ስንመለከት እንግዲህ አርሴናል አስር ኳስ መሞከር ችሏል ፓሪሲን ጀርመን አስራ አንድ ኳሶችን መሞከር ችሏል። ከእነዚህ አላማቸው የጠበቁ የአርሴናል አምስት ሲሆኑ የፓሪሲን ጀርመን አራት ናቸው። አላማቸው ያልጠበቁ ደግሞ የአርሴናል ሁለት ሲሆኑ የፓሪሲን ጀርመን ስድስት ነበሩ። ከነዚህ እንግዲህ ፓሪስ ሴን ጀርመን አንድ ለግብ አላማው ከጠበቁ አራት ኳሶች አንድ ግብ መሆን ችለዋል። የአርሰናል አምስት ኳሶችም አንድ ግብ የሆነ የለም ማለት ነው። በፓሪስ ሴን ጀርመን በኩል አንድ ጊዜ ኦፍሳይድ አቋቋም እየተመለከቱ ሲሆን፣ በአርሰናል በኩል አራት ጊዜ በኦፍሳይድ አቋቋም እንግዲህ ተጫዋቾች ታይተዋል። ይህ የሚያመለክተው የፓሪስ ሴን ጀርመን ተከላካዮች ምን ያክል የኦፍሳይድ ትራኩን የሚጠብቁ ተጫዋቾች እንደሆኑ መመልከት ችለናል። በአውሮፓ ካሉ ቡድኖች እንግዲህ በኦፍሳይድ ትራክ አቋቋም እንግዲህ ጥሩ እንቅስቃሴ በማድረግ ላይ የሚገኙት የባርሴሎና ተከላካዮች ናቸው። ኢንጎ ማርቲኔዝ እንዲሁም ኮባርሲ የሚመሳሰሉ ተከላካዮች እንግዲህ ጥሩ የኦፍሳይድ አቋቋም ትራክን እንደሚጠብቁ መመልከት ይችለናል። ብዙ ጊዜም የተቀናቃኝ እንግዲህ አጥቂዎችን በኦፍሳይድ አቋቋም እንዲገኙ ትራኩን እየጠበቁ እንደሚገኙ በዚህ ዓመት መመልከት ችለናል። ፓሪስ ሴንት ጀርመን ትናንት ያደረገው ይህን ነው። አራት ጊዜ የአርሰናል የአጥቂ መስመር ተጫዋቾች በኦፍሳይድ አቋቋም ቦታ ላይ እንዲገኙ ትራኩን መጠበቅ ችለዋል ማለት ነው። ሶስት መቶ ዘጠና ኳሶችን የተቀባበሉ ሲሆን አርሰናሎች እንግዲህ ፓሪሴን ጀርመን አራት መቶ ሰላሳ አምስት ኳሶችም እንግዲህ ተቀባብለዋል። ስለዚህ ቁጥራዊ መረጃዎችም ስንመለከት እንግዲህ ፓሪሴን ጀርመን በአርሰናል በሜዳው በኤምሬስ ድረስ መጥቶ ብልጫን መውሰድ ችለዋል ማለት ነው። እንግዲህ በጨዋታው የተሰጠው የተጫዋቾች ሬቲንግ ስንመለከት በአርሰናል በኩል ከኋላ ያሉ ተጫዋቾች ግብ ጠባቂው ዴቪድ ራያ እና ተከላካዮቹ አራቱም ተከላካዮች የተሻለ ሬቲንግ ተሰጥቷቸዋል። ዴቪድ ራያ ስድስት ሲሰጠው ጁሪን ቲምበር አምስት ነጥብ ዘጠኝ ተሰጥቶታል። እየተቀሩ ሶስቱም ተከላካዮች ሉዊስ ማይልስ ክሊ ዊሊያም ሳሊባ እንዲሁም ጃኮብ ኩዌር በተመሳሳይ ስድስት ሬቲንግ ተሰጥቷቸዋል። ወደ መሀል ተጫዋቾችን ስንመጣ ዲክላን ራይስ 59 ሬቲንግ ያገኘ ሲሆን ኦዲጋርድ እና መሪኖ 58 ሬቲንግ አግኝተዋል። የፊት መስመር ተጫዋቾቹ ሳካ፣ ትሮሰርድ እና ማርቲኔሊ ከ6 በታች ማለትም 55 እና 57 ሬቲንግ ነው የተሰጣቸው። ስለዚህ ከዚህ ቁጥር እንደምንመለከተው አርሰናል ትናንትና በአጥቂ ስፍራ ተጫዋቾች ትናንትና እንግዲህ ደካማ እንቅስቃሴ ላይ መመልከት ይችላል ትሮሳርድ ና ማርቲኔሊ ሚል የሚያመከኗቸው ካውሶችን ስንመለከት እንግዲህ የአርሰናል የአጥቂ መስመር ተጫዋቾች ትናንትና ጥሩ እንቅስቃሴ እያደረጉ አልነበረም። የቡካዮ ኦሳካ እንቅስቃሴም በኑኖ ሜንዴዝ ትናንትና እጅግ በከፍተኛ መልኩ ታግቶ ነው ያመሸው። እንግዲህ ኑኖ ሜንዴዝ ባለፈው እንግዲህ መሐመድ ሳላህን እንዴት አድጎ እንዳቆመው መመልከት ችለናል። እንግዲህ አንድ ግብም አንድ አሲስትም አላደረገም ሳላህ ትናንትም። ቡካዮ ሳካን እንግዲህ በተመሳሳይ መልኩ ማስቆም ችሏል ማለት ነው። ይህ ተከላካይ በፓሪሳይን ጀርመን በኩል ስንመለከት ግብ ጠባቂው ጆዋን ልጂ ዶናሮማ 73 ሬቲንግ ተሰጥቶታል። ንኖ መንዴዝ 71፣ ማርኪነስ 72፣ እንዲሁም ፓቾ በተመሳሳይ 72 ሬቲንግ ያገኙ፣ ሀኪም 68 አግኝተዋል። ይህ ከአርሰናል ተጫዋቾች እጅግ የበለጠ ቁጥር መሆንን መመልከት ይችለናል ማለት ነው። ወደ መሀል ሜዳ ስንመጣ ቪቲንያ 6.8 ጆ ነቬ 6.4 እና ፋቢያን ሬዝ 6.7 ሬቲንግ ተሰጥቷቸዋል። እንግዲህ ይህም ከአርሰናል የመሀል ሜዳ ተጫዋቾች በተወሰነ መልኩ የበለጠ መሆንን መመልከት እንችላለን። ወደ ፊት መስመር ተጫዋች ስንመጣ የፊት መስመር ሶስቱም ተጫዋቾች እጅግ ከፍተኛ ሬቲንግ ተሰጥቷቸዋል። በተለይ ኦስማን ዴምቤሌ 8.7 ሬቲንግ ተሰጥቷል። እንዲሁም ክቪቻ ክቫራትስኬሊያ ሚዲያ ሰባት ሲሰጠው ሊዛርዶ ስድስት ነጥብ ሰባት ሬቲንግ ተሰጥቷቸዋል። ስለዚህ የፓሪስ ሴንት ጀርመን ተጫዋች ትናንትና እጅግ ከፍተኛ በሆነ መልኩ በአርሰናል ተጫዋች ላይ ብልጫ ወስደዋል። በተለይ በመጀመሪያው አጋማሽ እንግዲህ ብልጫ መውሰድ ችሏል። በአራተኛው ደቂቃ ባስቆጠሩት ብቸኛ ግብም እንግዲህ ውጤታቸውን አስጠብቀው ወደ ፓሪስ ተመልሰዋል ማለት ነው። የመልሱ ጨዋታው እንግዲህ በቀጣይ ሳምንት ሮብ በፓርክ ደ ፕራንስ የሚካሄድ ነው የሚሆነው። በትናንትና ጨዋታ ሁለት ተጫዋቾች እንግዲህ ጉዳት አጋጥሟቸዋል። ኦስማን ዴምቤሌ በፓርሰንጀርመን በኩል እንዲሁም ጁሬን ቲምበር በአርሰናል በኩል ስለዚህ ብዙም ከባድ ጉዳት አይመስልም። በተለይ ኦስማን ዴምቤሌ ራሱን በሰጠ አስተያየት ከባድ አለለም ብለዋል ከጨዋታ በኋላ። ስለዚህ እነዚህ ተጫዋቾች ጉዳታቸው ምን ያክል ነው የሚለው ዛሬ በሚደረግላቸው የሕክምናዊ ምርመራ የሚታወቅ ነው የሚሆነው። ከጨዋታው በኋላ ወደ ተሰጡት አስተያየቶችን ስናመራ እንግዲህ የአርሰናል አሰልጣኝ ማይክል አርቴታ ከጨዋታው በኋላ አስተያየቱን ሰጥተዋል። ልዩነት ፈጣሪው ዶናሮማ ነበር ብለዋል። እንግዲህ ጆዋን ልጅ ዶናሮማ ትናንት ድንቅ እንቅስቃሴ እንዳደረገ መመልከት ይችላል። አምስት አርሰናል ኳሶችም አምስት የአርሰናል ኳሶችም እንግዲህ ማዳን ችለዋል። ስለዚህ ልዩነቱ እሱ ነበረ ብለዋል ትናንትና ማይክል አርቴታ። አንፊልድ ላይ ያደረገው እኛ ጋም ደገመ ብን ማለት ችሏል። በአንፊልድ ከሊቨርፑል ጋር በነበረው የመልስ ጨዋታ ድንቅ እንቅስቃሴ እንዳደረገ ይታወሳል። እሱን በማስታወስ እኛ ጋም ደግሞታል ብለዋል ማይክል አርቴታ። ከዚህ የተሻለ ውጤት ይገባን ነበር፣ ግን አሁንም ገና ሀምሳ ሀምሳ ነው ጨዋታው አላለቀም ብለዋል ማይክል አርቴታ። የአርሰናል የመሀል ሜዳው ተጫዋች ኦዲጋርድ በበኩሉ ጨዋታውን ልንማርበት ይገባል። በሙሉ ኃይላችን ወደ ፓሪስ እናመራለን። ለፍጻሜ እንደምንደርስም ሙሉ እምነት አለኝ ሲል አስተያየቱ ሰጥቷል። ፓሪስ ሰን ጀርመን አሰልጣኙ ስፔናዊ ሉዊስ ኢንሪኬ በበኩሉ ዛሬ ደስተኛ ነኝ። ልታሸንፍ ትችላለህ፣ ልትሸነፍም ትችላለ፣ አሊያም አቻ ልትወጣ ትችላለህ። ነገር ግን የእኔ ቡድን ተጫዋቾች የተለየ አስተሳሰብ ነበራቸው ትናንትና፣ ደስተኛም ነኝ። እንግዲህ አላማችን የመልስን ጨዋታ ማሸነፍ ነው ብለዋል። ሉዊስ ኢንሪኬም እንግዲህ ትናንትና በነበረው ውጤት ደስተኛ መሆኑና የመልስን ጨዋታ ግን ወሳኝና ማሸነፍ ያለባቸው ጨዋታ መሆኑን ትናንትና አስተያየቱን ሰጥተዋል። የፓሪስ ሴን ጀርመን የማሸነፊያ ግብ ያስቆጠረውና በጉዳት ምክንያት ተቀይሮ የወጣው ኦስማን ዴምቤሌ በበኩሉ ስለ ጉዳቱ ትናንትና ተጠይቁ አስተያየት ሰጥተዋል። ትንሽ ነገር ነው የተሰማኝ የሚያስፈራ ጉዳት አይደለም ሲል አስተያየቱን ሰጥተዋል። የፓሪስን ጀርመን የመሀል ሜዳ ተጫዋቹ ቪቲንሀ ትናንትና በጨዋታው እንግዲህ ኮከብ ተጫዋች ተብሎ ተመርጠዋል። ከጨዋታው በኋላም እንግዲህ ለጋዜጠኞች አስተያየቱን ሰጥተዋል። በእኛ እምነት ለሌላቸው በእኛ እምነት ለሌላቸው ግድ አይሰጠንም። ድንቅ ደጋፊዎች አሉን ትንል ትናንትና አስተያየቱን ሰጥተዋል። ጥሩ መግባባት ነበረን፣ አሸንፈንም ወጥተናል። ግን አላለቀም። ፓሪስ ላይ ጥሩ መጫወት አለብን ሲል አስተያየቱ ሰጥተዋል። የመሀል ሜዳው ተጫዋች ቪቲንሀ የቀድሞው የማንቸስተር ዩናይትድ አጥቂ እንግሊዛዊ ዌይን ሩኒ ትናንትና አስተያየቱን ሰጥተዋል። እንግዲህ ቻምፒየንስ ሊግ አርሴናል እንዲበላ እፈልጋለሁ፣ ዛሬ ግን አበሳጭውኛል ትናንትና አስተያየቱን ሰጥተዋል። ፓሪሰን ጀርመን ሁለት ወይም ሶስት ግብ አክሎ ማስቆጠር ይችል ነበር። አርሰናሎች ሪያል ማድሪድን ስላሸነፉ ለፍጻሜ እንደ ደረሱ ተሰምተዋቸው ነበር ሲል አስተያየቱ ሰጥተዋል፣ የቀድሞ የማንቸስተር ናይተድና የእንግሊዝ ብሔራዊ ቡድን አጥቂ ዋይን ማርክ ሩኒ። ስለዚህ ትናንትና በዚህ መልኩ በኤምሬትስ ስታዲየም የተደረገው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ፓሪ ሴን ጀርመን አንድ ለዜሮ በማሸነፍ እንግዲህ ጨዋታውን ማጠናቀቅ ችሏል ማለት ነው። የዚህ ጨዋታ የመልስ ጨዋታን በቀጣይ ሮብ በፓርክ ደ ፕሬንስ አራት ሰዓት ላይ የሚደረግ ነው የሚሆነው። ሌላኛው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ በሊዩስ ኮምፓኒ ስታዲየም ባርሴሎና አራት ሰዓት ላይ ከኢንተር ሚላን ጨዋታቸውን እያደርጋሉ። ይህም እጅግ ጠንካራ ጨዋታ ነው። እንግዲህ ሁለቱም ቡድኖች እንደምናስታውሰው በአውሮፓ ቻምፒየንስ ሊግ እጅግ ጠንካራ እንቅስቃሴ ያደረጉ የሚገኙ ቡድኖች ናቸው። ስለዚህ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እጅግ ከፍተኛ ትኩረት የሚሰጠው ጨዋታ ነው። በእርግጥ ኢንተር ሚላን ሰሞኑን ጥሩ እንቅስቃሴ ላይ ጥሩ አቋም ላይ አይገኝም። በተከታታይ ሶስት ጨዋታዎችን ተሸንፏል። ጣሊያን ሰርኤ እንግዲህ እየመራ እንደነበር ይታወሳል። ሰሞኑን ግን መሪነቱን በናፖሊ ተነጥቀዋል። በቦሎኛ አንድ ለዜሮ ከተሸነፈ በኋላ በሰሪያው ማለት ነው። በኢታሊያ ስፖርት በኢታሊያን ካፕ ደግሞ በኤስ ሚላን ሶስት ለዜሮ ተሸንፈው ከውድድሩ መውጣት ችለዋል። ከዛ በኋላም በሰሪኦ በሮማ እንግዲህ አንድ ለዜሮ ተሸንፈዋል። አሁን በሰባ ነጥብ ሁለተኛ ደረጃ ላይ ነው የሚገኘው በናፖሊ በሶስት ነጥብ ተበልጦ ማለት ነው ነው ስለዚህ ኢንተር ሚላን ጥሩ አቋም ላይ አይገኝም በአንጻሩ ባርሴሎና በጣም የሚገርም አቋም ላይ ነው የሚገኘው ሰሞኑን በኤልክላሲኮ በኮፓ ድሬ ፍጻሜ ሪያል ማድሪድን ሶስት ለሁለት በማሸነፍ የኮፓ ድሬ የዋንጫ ባለቤት ነው እንግዲህ ስለዚህ ላሊጋውን በአራት ነጥብ ልዩነት ከሪያል ማድሪድ እየመራ ነው የሚገኘው ስለዚህ ባርሴሎና በጥሩ የጨዋታ መንፈስ ነው የሚገኘው ስለዚህ እንግዲህ ሮበርት ሌዋንዶውስኪ እንዲሁም የግራ መስመር ተከላካዩ አሌሃንድሮ ባልዴ እንግዲህ ዛሬ በጉዳት ምክንያት እንግዲህ የማይደርሱ ጨዋታዎች ነው የሚሆኑት። ነገር ግን ባለፈው በፈራን ቶሬስ የፊት መስመር አጥቂነት ምን ያክል እንግዲህ ጎል ማስቆጠር እንደሚችል መመልከት ችለናል፣ በሪያል ማድሪዱ በኤል ክላሲኩ ጨዋታ። ስለዚህ ባርሴሎናዎች የሌዋንዶስኪ አለሞደር እንግዲህ ያን ያክል ይጎዳቸዋል ተብሎ አይጠበቅም። ስለዚህ ዛሬ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እጅግ እጅግ የሚጠበቅ ጨዋታ ነው። የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጊም ትናንትና በሰጡት አስተያየት በአውሮፓ ካሉ ምርጥ ምርጥ ቡድን ነው የምንጫወተው እንግዲህ ዛሬም እንፋለማለን ሲል አስተያየቱ ሰጥቷል። ስለ ዛሬ አራት ሰዓት ላይ በሉዊስ ኮምፓኒ ስታዲየም ባርሴሎና ከኢንተር ሚላን ጋር የሚያደርጉት የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ምን አይነት ውጤት ይመዘገብበት ይሆናል? አብረን የምንመለከተው ነው የሚሆነው።